እንዴ ናችሁ ይመተናል። ኤችዲ ስፖርቶች በተወዳጁ ስራት ኤፍኤም 101 ነጥብ 1 የሐሙስ ከሰዓት ፕሮግራማችን ነው። የተለያዩ ጉዳዮችን እናነሳለን። የዓለም ክለቦች በፊፋ ደረጃ የሚካሄደው በዚህ አሜሪካ ላይ ተጧጥፎ ቀጥሏል። እንግዲህ በርካታ በጎም መጥፎም ነገሮች ይነሱበታል። ብዙም እዚህ ነገር ላይ የምንለው ነገር ባይኖርም በማድሪድ እና አልሂላል መካከል የተደረገው የትናንት ጨዋታ ግን ትኩረት ሳቢ እንደነበር አይተናል። ገራሚም ነበር። በስተመጨረሻ ድራማዊ መልክ ሊኖረው ይችል ነበር፣ ማድሪዶች ያገኙት የፍጹም ቅጣት ብታልሳካም። በዚህ ጨዋታ ዙሪያ ምናልባት ባልደረባዬ በአካል የሚለው ነገር ካለ ወደኋላ የተወሰነ ነገር ልንልበት እንችላለን። የዩናይትድ የትኬት ጭማሪ እና ይዞት የመጣው ጣጣ፣ ደጋፊዎች ተቃውሟቸውን በግልጽ እየገለጹ ነው። እንግዲህ ሳታማክሩን ያደረጋችሁት የሚል መረጃ ወጥቷል። የፕሪሚየር ሊጉ ቀጣይ ዓመት እንግዲህ የጨዋታዎች ዝርዝር ይፋ ሆኗል። ይህን ተከትሎ በተዋረድ የትኛው ጨዋታ ነው እንግዲህ ከባዱ ማነስ ቀለል ያለ ነገር ገጠመው የሚለውን ነገር እሱን አጠር አድርገን እናነሳለን። ከአርሰናል ዝውውር ጋር በተያያዘ አሁንም በአጥቂ ጉዳዮች ላይ የሚነሱ ነገሮች ጨምረዋል። እንዲሁ ኮንትራት የፈረመም የአርሰናል ተጫዋች ስለመኖሩ መረጃዎች እየወጡ ነው። ቶተናም እንግዲህ እጅግ ዘመናዊ ስታዲየም እንዳለው ይታወቃል። ከዛ ውጪ ቻምፒየንስ ሊግ ላይም እንግዲህ ኢሮፓ ሊግን በማሳካቱ ዘንድሮ የሚሳተፍ ይሆናል። ገቢው ይጨምራል። ስቲል ግን የስቴዲየሙ ወጪው ከነወለዱ የተጋነነ ነው። ምናልባት ቶተናም ግን ይህንን ክለብ ልሽጠው ቢል በሌቪ በኩል ቢወስን ምን ያህል ዋጋ ያወጣል በሚል እንግዲህ ከስታዲየሙ ጋር ተያይዞ የወጣ መረጃ አለ። አጥር አድርገን እሱን እናነሳለን። ቆይታችን እንግዲህ ዛሬ ሀያ አምስት ሰዓት ላይ ጋር የሚዘልቅ ነው። ግን ፈጠን ፈጠን እያለን ያሉንን መረጃዎች ወደ እናንተ ለማድረስ እንሞክራለን። ከባልደረባይ በአካል ጋር ነው ቆይታ ማድረገው። በአካል ይህ እንዴ ነቢያ አለው አለን አለ እንዴ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ? ያለው ወሬዎች በርክተዋል። እንግዲህ የማድሪድን ጨዋታ ማየትን እርግጠኛ ለውም እርግጥ የማይመች ነገር የተወሰነ ማለት ነገር ነበአለ አርኖልን እንቅስቃሴ እያየሁት ነበር ብዙም የተሳካለት አልነበረም። ግን የገረመኝ የሳውዲው ቲም በጣም ጥሩ ቲም ነው በነገር ላይ የአውሮፓ ቲም እኮ ነው። የምን ሰእንዳለ ግን እሱም ሆኖ አዎ፣ የኤስያን ዋንጫ ወሰዱት። እሱ ነው እነሱ ናቸው ቻምፒየንስ ሊግን እሱ እሱ እንዳለም ሆኖ ግን ምልህ በዚህ ሌቭል ቶፕ ይሆናሉ ብዬ አልጠበኩም ነበር። እኔ ይቅርታ ያደረግልኝና አንድም ጨዋታቸውን አይቼ አላውቅም፣ ግን ትናንት ሜዳ ላይ የነበራቸው ነገር እጅግ አስደናቂ ነው። በደንብ ነው የተገዳ በተለይ የመጀመሪያ አርባ አምስት እና አስደናቂ አስደናቂ ነበሩና ኳሳቸው በደንብ ነው የሚገርመው። ለነገሩ አሁን ደግሞ እዚሁ ቡድን ላይ ደግሞ የኤንዛጊን አይነት ኮች ስታገኝ ምን ያህል የበለጠ ሊያምር እንደሚችል ግምት ትወስዳለህ አይደል? ትክክል እንግዲህ ኢንዛጌን ቡድን የሚመስል ነው የተመለከትነው። በተለይም መልሶ ማጥቃታቸው እጅግ የሚያስፈራ እንደሆነ ወደፊት ሲሄዱ እንቅስቃሴያቸው ጥሩ እንደሆነ ተመልክተናል። ማልኮም፣ ሰርጌ፣ ሚሊንኮቪች ሳቪች፣ ሩበን ኔቨሽ፣ ሬናን ሎዲ፣ ካሌዱ ኩሊባሊ፣ ዋው፣ ካንሴዮ እንደዚሁም ደግሞ አስደናቂው ግብ ጠባቂ ያሲን ቦ ነው። እኔ ገርመኛል። የገንዘብ ጉዳይ ወደዛ እንደወሰደው እርግጠኛ ነ እ ከሴቪያ ወጥቶ ወደ ሌላ ትልልቅ ክለቦች መግባት የሚችል ግብ ጠባቂ እንደነበር እናስታውሳለን። ዓለም ዋንጫ ላይ አስደናቂ ነው። እሱ ካለ ያው ፔናሊቲ አስተማማኝ ነው እንደሚመልስ ዛሬም ይህን ነገር ሊያሳዩ ነው እያልኩ ነበረ። ያስመለከት እየነበረው እና ፌዴ ቫልቬርዴ እንግዲህ ባልተለመደ መልኩ ፔናሊቲውን አምክኖታል። አምክኖታልና ትልቁን ሙገሳ መቸር አለበት ለያሲን ቦኖ እንደሆነና ቡድኑ ከዚህም በኋላ ለሚኖረው እንቅስቃሴ ወሳኝ የሆነ አንድ ነጥብ ከዚህ ጨዋታ ይዞ እንዲወጣ ያደረገው ግብ ጠባቂው ነው ልንል እንችላለን። ማድሪድ የተጠበቀው ነው እንግዲህ አሰልጣኙ እንደዚህ አይነት መልክ ያለው ቡድን እንዲሆን የበለጠ ደግሞ ሲብላላ፣ ተጫዋቾቹ ሁሉም በሚባል ደረጃ ለምሳሌ ጎንዛ ጋርሲያ የተባለው ተጫዋች ገና ታዳጊ ነው ወደ አምጥቶታል። በሱ ቦታ ግን ኪሊያን ኢምባፔ ሲሆን ብለ ማሰብ ነውና እንደ ኢምባፔ አይነት ተጫዋች ወደ ቡድኑ ሲመጣ ምን አይነት አስደናቂ ቡድን እንደሚሆን ትጠብቃለህ። ግን የተወሰነ መከፋት አለ የሚል ነገርን ትሬንት ከጨዋታው በኋላ ሲናገር አዳምጫለሁ። በውጤቱ ገድ መከፋታቸውን ሲያነሳ ነበረ ነው። እንግዲህ የበለጠ ቡድን ወደ መሆን ከዚህ በኋላ ብዙ ልምምድ ላይ የሚሰሯቸው ነገሮች ማድሪዶች እንደሚኖሩ ሌላ ፍንጭ የሰጠ አጋጣሚ ነበር ብለን ነው ማለፍ የምንችለው። ግን እንደው ውድድሩን በተመለከተ ዴፍ ሙቀቱን ያየውዋል። እናንተም ጋር ደግሞ ሰዓቱ እኮ ነው የሚገርም። በጣም አይለኛ በቃ አስቸጋሪ የሚሆንበት እና በጣም እጅግ ከፍተኛ የሆነ ሙቀት በሚኖርበት ሰዓት ነው። አውሮፓን ካልኩሌት ያደረገ ነው አይደል የአውሮፓ ተመልካች፣ ትክክል። በተለይ ትልልቆቹን ቲሞች አሁን እንደ ፔስጂ፣ አትሌቲኮ ማድሪድ፣ ሪያል ማድሪድ ራሱ ማንቸስተር ሲቲ። ማንቸስተር ሲቲ ቀድሞ ነው የተጫወተው እና ያንን ነገር ተመልከተናል። ያው ሲቲንም ካነሳን አይቀር አዳዲሶቹ ፈራሚዎች እንደ ራይንደርስ፣ እንደ ሪያን ራያን ሼርኪ አይነት ተጫዋቾች በቋሚ አሰላለፍ ውስጥ ገብተው የተመለከትንበት ጨዋታ ነበረ። ሲቲ እንደውም ግብ ሊቆጠረበት ይችል ነበረ ዴቭ፣ ከአንድ ለዜሮ በኋላ ሙከራዎች አሉ። እርግጥ ሲቲ ግን ደግሞ እጅግ ለግብ የቀረቡ ሙከራዎችንም በተቃራኒው በዋይዳድ ክለብ አትሌቲክ በኩል ተመልክተናልና እንዲሁም የመጀመሪያው ጎል በይሄ ድብና ላይ አፍሪካ የግብ ጠባቂ የሚሰራውን አይነት ስተት እዛው እነሱ ፊት ለፊት ነው ኳሱን የተፋውና ግብ ጠባቂው ተጠያቂ መሆን አለበት። ከዛ በኋላ እድሎች ነበሯቸው ኤደርሰን ጨምሮ በሲቲ ጠንካራ መከላከል እና በዋዳድ ክለብ አትሌቲክ ያፈጻጸም ችግርም ሆኖ እንግዲህ አንድ ለዜሮ ቆዩ። ከዛ ሁለተኛውን ኳስ አስቆጥሯልና ምናልባት ይህ ዓመት ለዛሬ ግብም ላስቆጥረው አሲስትም ላደረገው ፊል ፋደን ሬኔሳንስ ሊሆን ይችላል፣ ምናልባት በጥሩ ጀምሯል እና የአምናውን የውድድር ዓመት ያው እሱም መርሳት የሚፈልግ ይመስለኛል። የካቻምናው ምርጥ ተጫዋች ነበረ። አምና የለም በቃ በፍጹም የለም በሚባል ፎርም ላይ ነበር የነበረውና ጥሩ መነሳሻ ከሆነው እንመለከታለን። ቤድ ነው ማለት የሚቻለው ጥፋቶች እንግዲህ ያው ትኩረቱን ይዞ ሊቀጥል እንደሚችል ግምት ወስዳለ እኔ ጋር ከሚነሱ ነገሮች መካከል የዚህ የቶተናም የቶትናምን ጉዳይ ቴሌግራፍ ይዘት የወጣው በተወሰነ መልኩ ትኩረቴን ሳበው። በእርግጥ ቶትናም ክለቡን ይሸጣል ወይም ደግሞ በአጠቃላይ ከሌቪ ይላቀቃል የሚል ነገር የለም፣ ግን ብዙዎቹ ያለም አሉ አይደል? እኚህ ሰው ቢለቁልን ብዙ አገላበጡ። እንግዲህ በክለቡ ረዘም ላለ ጊዜ ቆዩ መሰለኝ እሳቸው በ24 ዓመታት እንደቆዩ ነው መረጃዎች የሚጠቁሙትና። ሰባቴ የቻምፒየንስ ሊግ እንዲገባ አድርገውታል ቡድኑን። እንግዲህ 2019 የፍጻሜው የሚጠቀሳል። እዚህ ውስጥ ቶፕ ስድስት ውስጥ ግን ከ16 ሲዝኖች በ13 ቶፕ ሲክስ ውስጥ እንዲሆን አድርገውታል እና የዘንድሮ ግን ያው ደካማ እንደሆነ ታውቃለህ። ምናልባት እንደው ይሄ ክለብ ቢሸጥ በሚል የወጡ መረጃዎችንም ነው እያየው ነበረና ግን ከሁሉም በላይ ትኩረት የሚሳበው የስቴዲየሙ ኳሊቲ ነው። በነገር ላይ በጣም ኳሊቲ ስቴዲየም ያላቸው 2019 ላይ ነው እንግዲህ የተጀመረው ማለት ያለቀው እና ይፋ የሆነው እና 350 ሚሊዮን ፓውንድ ነበር የጊዜው ዋጋ ሲጠናቀቅ፣ አጠቃላይ ግን ሲከፈልና ጣጣው ሲያልቅ 1.2 ቢሊዮን ፓውንድ ድረስ ይከፍሉበታል ተብሎ ነው እንግዲህ ወለዱ ምን ያህል ከፍተኛ እንደሆነ ግምት ውስጥ መክተት ትችላለና ተመልካች ይዛል እና በእንግሊዝ ሶስተኛው ከፍተኛው ስቴዲየም ነው ብለውታል። ዌምብሊ ቀድመዋል፣ ቀጥሎ የሚመጣው ኦልትራፎርድ ነው። ከዚ የነሱ ስቴዲየም ስለመሆኑ ነው መረጃ የወጣው። የጨዋታ ቀን ገበያቸው በጣም ገርሞኛል። 105.8 ሚሊዮን ፓውንድ በዘንድሮ በተጠናቀቀው ዓመት ብቻ ገበያ አድርገዋል አንድ ነጥብ አንድ 105.8 ሚሊዮን ፓውንድ ገቢ አግኝቷል፣ እና በፓውንድ ነው ይሄ። በአጠቃላይ እንግዲህ ሁሉንም ውድድር የተመለከተ ገቢያቸው ነው ይሄ። በሚገርም መልኩ ከዩናይትድ እና አርሰናል ቀጥሎ የመጣ ትልቅ ገቢ ስለመሆኑ ተቀምጧል። በዚህ አጋጣሚ አንዳንዶች እንግዲህ የሊቨርፑል አይነት በጣም የሚጎላ ትልቅም ስቴዲየም ስለሌላቸው በዚህ ደረጃ ላይ ጠቀስ እንደሚችል ገቢያቸው ግምት ትወስዳለ። ከዛ ውጪ ግን ሜዳው ከእግር ኳስ ሜዳ በላይ ነው ብለው ይናገሩለታል። ከኳስ ውጭ ሰላሳ የተለያዩ አይነት ኢቨንቶችን ያስተናግዳል የተባለው። የተለያዩ ክስተቶች ካሉ ሰላሳ የሚደርሱ የተለያዩ ኢቨንቶችን የማስተናገድ አቅም ያለው ስቴዲየም ሆኖ ነው የተሰራው ይላል እና። አርቲስቶች በአርት ውስጥ ያሉ ሰዎች ሲናገሩ በለንደን ከዌምብሌ ቀጥሎ በቃ ቁልፉ ልንመርጠው የምንችለው ስቴዲየም ይሄ ስቴዲየም ነው፣ ለምንም አይነት ስራዎቻችን እጅግ ዘመናዊና በቃ እምነት የምናሳድርበት ስቴዲየም ነው ብለው ሲናገሩ አንብቤ፣ ያለው ቢዮንሴ እንግዲህ የስድስት ቀናት ኮንሰርት አላት በለንደን እና አሁን ኮንሰርቱን እያካሄደች ያለችበት ወቅት ነው። በስድስት ቀናቱ ቆይታ እንግዲህ የምትጠቀሙ ይሄንን ስቴዲየም ነው። እጅግ በጣም ዘመናዊ መሆኑ እና ዘንድሮ ብቻ ስድስት ኮንሰርቶች አስተናግዷል። ስቴዲየም እንግዲህ ምን ያህል ከፍተኛ እንደሆነ ምን ያህል ከፍተኛ ገቢ እንደሚያመጣ ግምት መውሰድ ትችላለህ። እና አርሰናል በአንጻሩ ሁለት ነው የሚያስተናገደው በዚህ ረገድ እና በጣም ደካማ ቁጥር እንዳለው ነው። በዚህ ላይ እንግዲህ አስራ ሁለት ዓመታት ቀደም ብሎት የተሰራ ስቴዲየም እንደሆነ ታውቃለህ፣ የኤምሬትስ ስቴዲየም። በስፖርቱ ስትሄድ የኤንኤፍኤልም ያስተናግዳል። በነገር ምንድን ነው ፉትቦል የሚሉትንም ውድድር ያስተናግዳል። በአማካኝ እስከ ሀያ ሰላሳ ድረስ ሁለት ትልልቅ ጌሞችን፣ ሁለት ትልልቅ ውድድሮችን የማስተናገድ አቅም አለው። በኤንኤፍኤልም ተብሎ እቅድ የወጣበት ስቴዲየም እንደሆነ ነው ያገኘሁት መረጃ የሚጠቁመው ችግሩ ክለቡ እንዳልኩህ ከስቴዲየሙ ስራ ጋር በተያዘ የሚከፍለው ወይም ደግሞ ወለዱ እጅግ የተጋነነ ነው። በቃ ያ ነው ትልቁ እንቅፋት። እንዳልኩህ ሦስት መቶ አምስት ሚሊዮን ፓውንድ የጊዜው ዋጋ ሆኖ አጠቃላይ ግን ወለዱ ተጠናቆ እስኪያል ከአንድ ነጥብ ሁለት ቢሊዮን ፓውንድ የሚወጣበት ከሆነ ምን ያህል ከፍተኛ እንደሆነ ግምት ትወስዳለህ። እና ከዛ ውጭ ግን በቃ ሁሉን ነገር በጥናት ነው ሌቪ እየመሩት ያሉት። በደሞዝ ረገድ ሲታይ ከገቢያቸው አርባ ሁለት ፐርሰንቱን ብቻ ነው በደሞዝ መልክ የሚከፍሉትና በጣም ዝቅተኛ በሊጉ ደሞዝ የሚከፍለው ቶተንሃም ነው። በጣም ገርሞኛል እና ቀጥሎ ዝቅተኛ ደሞዝ የሚከፍለው ሉተን ነው። ቀጥሎ የሚመጣው ሼፈልድ ነው። ቀጥሎ የሚመጣው አርሰናል ነው። እንግዲህ ከኋላ አንድ ሁለት ሶስት አራት ብለህ ብትሄድ ቶተንሃም አንደኛ፣ ሉተን ሁለተኛ፣ ሼፈልድ ሶስተኛ፣ አርሰናል አራተኛ ነው ዝቅተኛ የደሞዝ ክፍያ ከገቢያቸው አንፃር በመክፈል ይላልና ዩናይትድ ሃምሳ ሶስት በመቶ ገቢውን ይከፍላል። ሲቲ ሃምሳ ስምንት በመቶ ገቢውን ይከፍላል። ሊቨርፑል ስልሳ ሶስት በመቶ እንግዲህ ገቢውን ይከፍላል። በጣም የተጋነነ ከገቢው አንፃር ከፍተኛ ደሞዝ በመክፈል አንደኛው አስቶን ቪላ ነው። እነዚህ እነ ፎረስት ምናምን ከፍተኛው ደረጃ ላይ እንዳሉ ታያለህና ይሄ የሚጠቀስላቸው ነገር ነው። ዘንድሮ ግን እንግዲህ ያው ቻምፒየንስ ሊግም ገብተዋል። ስድስት መቶ ሚሊዮን ፓውንድ በቀጣይ ዓመት ያገኛሉ ተብሎ ነው የሚጠቀሰው። ይሄም እንግዲህ ቻምፒየንስ ሊግ ላይ መሳተፍ ምን ያህል ከፍተኛ ነገር ይዞላቸው እንደሚመጣ በሜዳ ላይ ገቢ እንዳልከውም፣ በሌሎች ገቢዎች እንግዲህ አውሮፓ ድረስ በመጓዝ ኢቨን ራሱ በተሳትፎ በቲቪ የሚያገኙት እጅግ የተጋነነ ገቢ እንደሆነ ግምት ውስጥ ገብተዋል ይላል እና ይሄንን ክለብ ሰውየው ሊሸጡት ቢሞክሩ አሁን የከረንት ዋጋው ከሦስት ቢሊዮን እስከ ሦስት ነጥብ ስድስት ቢሊዮን ዋጋ ድረስ ሊያወጣ እንደሚችል እየገመቱ ነው። እንግዲህ ሌቪ ግን ህልማችን ፕሪሚየር ሊጉን ማንሳት ነው፣ ለዚህም ነው አዲስ ኮች እንግዲህ ፖስቶ ኮግሉን ያሰናበት ነው እና በቶማስ ፍራንክ የተካ ነው። የፕሪሚየር ሊግ ዋንጫ ለማምጣት ስለምንፈልግ ነው የሚል አስተያየትን በቅርቡ ሰጥቷል። እና ይሄ ሊታይ ሊጠቀስ የሚችል ነጥብ ነው የሚለው ላንስ አለ ብዬ ነው። በአካል ያ የሚገርም ነው የቶተናም ጉዳይ ዴቭ፣ ያው ዘመናዊነቱን ብዙ ሰዎች ሲመሰክሩለት፣ ደግሞ ቴክኖሎጂው ራሱ እጅግ የተራቀቀ እንደሆነ የሚያሳይ ነው። እንዳልከው እንግዲህ የቻምፒየንስ ሊግ ተሳትፎ ደግሞ ዘንድሮ ለቡድኑ ሲጨመር እጅግ ከፍተኛ የሆነ መሻሻልን እንደሚያመጣው ቡድኑ ይሄ በእዳ ተይዞ ልክ ያኔ አርሰናል ከሁለት ሺ ሰባት ጀምሮን ወይም ከዛም አስቀድሞው ወሳኝ ወሳኝ ተጫዋቾቻቸውን የሚያጡበት ዋነኛው ምክንያት የተጋነነ ደሞዝ አለመክፈል ነው እና የቶተንሃምን ቁጥር ስትናገር ማሰብ የነበረው ያኔ አርሰን ቬንገር ይናገሩ የነበረውን ነገር ነው። እንዴት ቡድኑ ተጨንቆ ትልልቅ እነ ቼልሲ እነ ማንቸስተር ዩናይትድ የሚከፍሉትን ደሞዝ መክፈል አንችልም እያሉ በተደጋጋሚ ሲናገሩ ያዳመጥንበት ጊዜ ነበር። እና እዳው ስላለ እዳ መክፈል አለበት ብታተርፍም ከትርፉ ላይ የተወሰነ እዳህን ማቃለል ነገር አለ እና የሰው ተናም ማካሄድ ይሄ ነው። ቡድኑ ደግሞ እንግዲህ አዳዲስ ተጫዋቾችን እያመጣ በደንብ መሰራት እንዳለበት የነበሩ ኦልድ ጋርዶች አሁን የተወሰኑ ናቸው የቀሩት። ልሞስት ሄደዋል ሀሪኬንን ጨምሮ፣ ምናልባት ዩንግ ሚንሰንን ልታነሳ ትችላለ። አሁን ቡድን ውስጥ ከቀሩ እነ ቤን ዴቪስ እንደዚህ እንደዚህ አይነት ተጫዋቾችን ልትመለከት ትችላለ እንጂ አዲስ እና ወጣት እንደሆነ የሚያሳይ ነው። እዛም ላይ ደግሞ ከቡድኑ ከታችኛው እያደጉ ያሉ እንደ በርግቫል አይነት ተጫዋቾችን እየተመለከትን መሆኑ ያን ያክል የተጋነነ ደመወዝ እንዳይጠይቋቸው የሚያደርግ ይመስላል። አንድ አራም ነው። ፕሪሚየር ሊጉን ጉዳይ ናንሳ ወይስ የአርሰናል ጉዳይ? የፕሪሚየር ሊጉን ጉዳይ አንስተን በዛ ወደዚያው እናልፋለን አይደለ? የፕሪሚየር ሊግ ጉዳይ እንግዲህ ዴቭ የ2025/26 የእንግሊዝ ፕሪሚየር ሊግ የጣ ወይም እንግዲህ የፊክስቸሩ ይፋ ተደርጓል እና በዚህም የመጀመሪያዎቹ አምስት ጨዋታዎች ከመጀመሪያዎቹ አምስት ጨዋታዎች አንጻር የትኛው እጅግ ከባድ ጨዋታን ያደርጋል ብለው ቡድኖቹን በደረጃ ዘርዝረዋቸዋል። ዴቭ እና ከባድ ፊክስቸር አለው ብለው እያነሱት የመጀመሪያው ቡድን ማንቸስተር ዩናይትድ ነው። ሁላችንም እንደምናውቀው ከአርሰናል ነው የፕሪሚየር ሊጉን የዘንድሮ ውድድር ዘመን እሁድ ዕለት በሚደረግ ጨዋታ የሚጀምሩት። ከዛ በኋላ ሁለሃምን ከሜዳቸው ውጪ ወጥተው ይገጥማሉ። ይሄም እርግጠኛ ሆነ ሶስት ነጥብ ይገኝበታል ብለህ ጥያቄ የምታነሳበት ጨዋታ ነው። የአርሰናሉ ራሱ ጥያቄ ነው። በርን ላይ ምን አይነት መልክ ይኖረዋል አናውቅም። ፕሪሚየር ሊጉ ላይ ማንቸስተር ሲቲ አሉ፣ ቼልሲ አሉ እና እነዚህን አምስት ቡድኖች አስቀምጠው እና ደግሞ ሬት ተደርገዋል። ይህ ከቁጥር አንጻር ምን ያክል ነው የሚለውንም ነገር አንስተዋል ዴቭና። በጣም ከባድ የሆነ ወይም በጣም አስቸጋሪ ያሉትን መቶ ብለው ጀምረውታል። ከሰማኒያ ቀለል ያለ ነው ብለው አንስተውታልና አቬሬጅ ሲወጣ ማለት ነው የዩናይትድ 94.6 ነው። እና ከመቶ ከባድ፣ አዎ ከመቶ 94.6 ነው። መቶውን እንደትልቅ አንስተው ቡድኖቹን አምስቱ ቡድኖች ደምረው እንግዲህ አቨሬጅ ሲሰሩ 94.6 ነው። አርሰናል ሁለተኛ ነው 94.0 ነው። ዩናይትድ ሊድስ፣ ሊቨርፑል፣ ኖቲንጋም ፎረስት፣ ማንቸስተር ሲቲ እጅግ ከባድ ጨዋታዎች እዚህ አርሰናልም ላይ እንዳሉ የሚያሳይ ነው። ኖቲንጋም ፎረስት የአምናው ሆኖ ይቀጥላል አናቅም ግን በአምነው ከገመገምነው አራት ከባባድ ጨዋታዎች ልትል ትችላለ። ሊድስ ዩናይትድ ለሊጉ አዲስ ነው። ስለዚህ ምን አይነት መልክ ይኖረዋል መመልከት ያለብን ይመስለኛል። ቦርንማውዝ በደረጃ ሶስተኛ ተቀምጠዋል፣ ዘጠና ሶስት ነጥብ ሰባት ከዛ በኋላ ኤቨርተን አለ። ከዛ ሊቨርፑል ይመጣል። ሊቨርፑል ዘጠና ሶስት ነጥብ ሶስት ብለው አስቀምጠውታል። ቦርንማውዝ ኒውካስል አርሰናል፣ በርንሌ እና ኤቨርተንን ነው የሚገጥሙ። ወሳኝ ወሳኝ ጨዋታዎች አሉ እንግዲህ የመርሲሳይ ደርቢን ጨዋታ ጨምሮ ከአርሰናል የሚደረጉ ከባድ ከባድ ጨዋታዎች አሉ። ማንቸስተር ሲቲ ሰተውታል። ወልቨስ ቶተናም፣ ብራይተን፣ ማንቸስተር ዩናይትድ አርሰናልን ይገጥም፣ ቼልሲን ከመለከትን፣ ክሪስታል ፓላስ ሃም ብሬንትፎርድን ማንቸስተር ዩናይትድን ይገጥማል። ኔትወርክ ተቆራረጠ። በነገር ላይ በአካል ነቅነቅበል። ኔትወርክ አሁን ይሰማል። መለስ በለና ከሲቲ ጀመር እና እንግዲህ የሲቲን አልሰማሁም። የሲቲን እሺ ሲቲ እንግዲህ ከቮልቨስ ከቶተንሃም ከብራይተን ኤንድ ሆቫልቢየን ከማንቸስተር ዩናይትድ እና ከአርሰናል ጋር ተቀምጧል ስለዚ ዘጠና ሁለት ነጥብ ሰባት ነው የተሰጠው እንግዲህ ከተቃራኒ ቡድኖች እንቅስቃሴ አንጻር ሬት ሲደረግ ከፍተኛው ነው እና ሲቲም እዚህ ላይ ማንቸስተር ዩናይትድን ቶተንሃምን አርሰናልን ታናል አስቸጋሪ ሲሆኑ ይታወቃል ብራይተን በቀላሉ እጅ የሚሰጥ ቡድን አይደለም ሌላ የምንመለከተው ቡድን ቼልሲ ነው ቼልሲ ክሪስታል ፓላስን ሜዳው ላይ ይገጥማል ዌስትሃምን ከሜዳው ውጭ ፉልሃምን ሜዳው ላይ ከብሬንትፎርድ በጂቴክ ኮሚኒቲ ስቴዲየም ከዛ ደግሞ ማንቸስተር ዩናይትድንም ወደ ኦልትራፎርድ አምርተው ይገጥማሉ እና ዘጠና አንድ ነጥብ ሶስት ሰጥቷቸዋል ዝቅተኛው ዴፍ ወይም እንግዲህ በሬት ሲደረግ አነስተኛ የሚለው ወይም ጥሩ ጨዋታን ያደርጋል የተባለው አስቶን ቪላ ነው ኒውካስል ሜዳው ላይ ይጫወታል። ከዛ ከብሬንፎርድ፣ ከዛ ከክሪስታል ፓላስ ኤቨርተንን ይገጥማል። ከዛ ደግሞ ሰንደርላንድን ይገጥማል። እንዴት እንደለኩት ከባድ ነው ዴቪ። አስቶን ቪላ አንጻር ያው ኤቨርተን ኒውካስል ልትል ትችላለ። ብሬንፎርድም ቀላል ቡድን አይደለም፣ ፓላስም ብቻ በዚህ አይነት መልኩ አንስተውታል። ግን ዩናይትድ አስራ አምስተኛ ሆኖ ጨርሷል። እጅግ ወረስት የሆነ በክለቡ ታሪክ ዝቅተኛ የሆነውን ነጥብ ሰብስቦ ደረጃ ይዞ ያጠናቀቀበት ቡድን ነው ነው ሲጀምርም ደግሞ በከባዱ ይጀምራል። ጥሩ አይደለም ለሩበን አሞሪም የሚል ነገርን አንስቷል። ይህን ለማንሳት ነው ያ እንግዲህ ያው ምልህ ጫና ያላቸው ጨዋታዎች በተለይ ለትልልቆቹ ክለቦች ገና ከጅምሩ እንደመጡ ታያለህና በምን መልኩ ክለቦች ዝግጅት አድርገው ይህንን ሊወጡ ይችላሉ የሚለው የሚናፈቅ ነው የሚሆነው። ምናልባትም አንዳንድ ዝውውር ሰጠን ብሎ ለመግባት የሚደረጉ ጥረቶች ለዚህ በደንብ የሚያግዙ እንደሚሆኑ ግምት ትወስዳለህ። የዚህ የትኬት ጭማሪው በዩናይትድ ይዞት የመጣው ጣጣ በስፋት እየተነሳን ያለው እንደምታየውእና ደጋፊዎችን ያላማከለ ወይም ደግሞ ምክክር ያልተደረገበት በመሆኑ በተወሰነ መልኩ የደጋፊዎች ተቃውሞ በርክቶ ወጥቷል። በተለይ እንግዲህ በደጋፊዎች ማህበራት በኩል ይሄ እየተነገረ ስለመሆኑ የሚታይ ነገር ነው። የወጣው ለውጡ የሚታይና የጎላ ነው እያሉ ነው። ቲኬት ላይ ዩናይትድ ቤት በተለይ ሲዝን ቲኬት ያልያዙ አዋቂዎች እስከ 97 ፓውንድ ድረስ የሚደርስ ጭማሪ ተደርጎባቸዋል የሚል መረጃ ነው የወጣው። እስከ 97 ፓውንድ ድረስ የሚደርስ ማለት በጣም ከፍተኛ ነው። ዝም ብለህ ስታየው ቀላል አይደለም። ረካሽ ቲኬት ላይ እንደወጡት መረጃዎች እስከ 50 ፐርሰንት የሚደርስ ጭማሪ ተደርጓል ነው የሚሉት። ለሁሉም ጨዋታ ይሄ ተግባራዊ ይደረግበታል። ሀምሳ ፐርሰንት ደስ ጭማሪ ማለት እንግዲህ በጣም ምን ምንል የተጋነነ ሊሆን እንደሚችል ግምት ትወስዳለ። ሀያ ሺህ የሚደርሱ እንግዲህ በየጨዋታው ትኬት የሚገዙ ተመልካቾች አሉ እና እነዚህ ላይ ነው ይሄ በጣም ተጽዕኖ ትልቅ ይሆናል ተብሎ የሚጠበቀው። ነገር ግን ሀምሳ ሺህ የሚደርሱ ሲዝን ትኬት ያላቸው ተመልካቾች አሉ። እነዚህ ግን አፌክት አያደርጋቸውም ብዙም ምንም የሚያመጣባቸው ተጽዕኖ የለም ተብሏል። ባለፈው ዓመት እንደምታስታውሰው ስልሳ ስድስት ፓውንድ ፍላት ሬት ወጥ የሆነ የማይቀነስም የማይጨምርም በሚል በአዲስ መልኩ ማስተዋወቃቸው ከደጋፊዎች ጋር እንዴት ጭቅጭቅ ውስጥ አስገብቷቸው እንደነበረ የዩናይትድን አመራሮች ታስታውሳለች። ያ ጭቅጭቅ አልፎ እንደገና ደግሞ አሁን ጭራሽ እንግዲህ የሲዝን ትኬት የሌላቸው እስከ ሀያ ሺህ የሚደርሱ ተመልካቾች ላይ በአዲስ መልኩ አዲስ የትኬት ዋጋ ጭማሪ፣ ይሄም ደግሞ እስከ ሀምሳ በመቶ ጭማሪ ድረስ ሊሄድ እንደሚችል መረጃ ወጥቷል። በቀደም ሲዮ ቺፍ ኤክስኪቲቭ ኦፊሰሩ ቤራዳ ሲናገሩ እንዲህ አይነት ነገሮችን እናስቀራለን፣ ትኩረታችን ይሄ ይሄንን ማስቀረት ነው የሚል ሀሳብ ሰንዝረው ነበር ወይም በቀናት ልዩነት ነው እንግዲህ አዲሱ የዋጋ ጭማሪ ተግባራዊ የሆነው የተባለው። የደጋፊዎች ማህበር በጣም በጣም በጉዳዩ ብስጭቱን በይፋ ነው የገለጸው። ለምሳሌ በትኬት ጭማሪው ላይ ያሉትን ዝርዝር ጉዳዮች ሲናገሩ አባላት የሚባሉት ለአባል ደጋፊዎች በአመዛኙ ከ59 እስከ97 ፓውንድ ድረስ ነው ለኤሌቭል ጌም የሚከፍሉት ከሲቲ ጋር፣ ከሊቨርፑል ጋር፣ ከአርሰናል ጋር፣ ከቸልሲ ቶተናም ኒውካስል ጋር ሲጫዋቱ ሲዝን አባል ከሆንክ እንግዲህ አባልነት የምትከፍለው የራስ ክፍያ ስላለ ከ59 እስከ 97 ባለው ሬንጅ ክፍያ ትከፍላለ። ለኤ ሌቭል ጨዋታዎች ቢ ሌቭል ላይ እንግዲህ በ11 ከፋፍለውታል የቢ ሌቭል ጌምን ግን ይህም ሆኖ ከ57 እስከ 86 ፓውንድ ለጨዋታዎች እንደምትከፍል ነው ለሲዝን ቲኬት ሆልደሮች የሚነገረው። ሲ ላይ ስትደርስ ከ37 ፓውንድ እስከ 60 ፓውንድ ትከፍላለ። ዲ ላይ ስትደርስ ደግሞ ከ32 ፓውንድ እስከ 52 ፓውንድ ነው ክፍያው የሚሆነው። አምና እንግዲህ 66 ፓውንድ ከማድረጋቸው በፊት የፍላት ከማድረጋቸው በፊት ለአዋቂዎች አርባ ለህፃናት ወይም ለልጆች ደግሞ እስከ ሀያ አምስት ፓውንድ ነበር የሚከፈልበት። በኋላ ግን እንደነገር ነገር ከወደ ስልሳ ስድስት ፓውንድ አሳድገውታል። አሁን ደግሞ የተደረገው ጭማሪ ትንሽ የተጋነነ በመሆኑ በተለይ ሲዘን ሆልደሮችን የማይመለከት ቢሆንም እስከ ሀምሳ በመቶ ጭማሪ መደረጉ በአማካኝም ደግሞ እስከ ዘጠና ሰባት ፓውንድ ድረስ ይሄ ከፍ እንደሚል መናገራቸው ግርግር ፈጥሯል። እንግዲህ እንዴት ይወጡታል እናያለን። ዩናይትድ ግን በቃ ምኖሮ ነው፣ ዋጋና ገቢ ላይ በጣም ትኩረት አድርጎ እየሰራ ነው። በትክክል እንግዲህ ተጽዕኖ ከፍተኛ ይሆናል ተብሎ ነው የሚጠበቀው። ዴ ዝውውር ጉዳይ እናንሳ። ከአርሰናል ጋር የተገናኘ ጉዳይ እየተነገረ ነው የሚገኘው። ዴ አርቴታ እንግዲህ ከሁሉም አጥቂዎች በግንባር ቀደምትነት የሚፈልገው ቤንያሚን ሼሽኮን ስለመሆኑ ብዙም የተደበቀ አይመስልም። አርሰናሎች ትኩረታቸው ሁሉ እዚህ ተጫዋች ላይ ነው። ባለፉት ጊዜያትም ከአርቢ ላይፕዚሽ ጋር ከፍተኛ ድርድር ሲያደርጉ የነበረው ይሄ ተጫዋች ቀዳሚ ምርጫቸው ስለሆነ ነው የሚል ነገርን እያነሱ ነው የሚገኙት። ሀያ ሁለት ዓመቱ ላይ ነው አርቴታ ለሚፈልገው የአጫወት መንገድ ከሁሉም እንግዲህ ገበያው ላይ ካሉ አጥቂዎች ለሱ የሚቀርበው እሱ ይሄ ተጫዋች ቤንያሚን ሼሽኮ እንደሆነ ያምናል የሚል ነገርን አንስቷል። አምና እንግዲህ በአርባ አምስት ጨዋታ ሀያ አንድ ጎሎችን አስቆጥሯል። በ2024 25 የውድድር ዓመት አርሰናል አምና 55 ሚሊዮን ፓውንድ አቅርቦ ባለፈው ክረምት የዝውር መስኮት ላይ ጥያቄ አቀርቦ ነበር። ነገር ግን ስሎቬኒያ የፊት መስመር ተጫዋች በዛው በክለቡ በአርቢ ላይብዚሽ ለመቆየት የሚያስችለውን የአምስት ዓመት ውል ወይም እስከ 2019 የሚያቆየውን ኮንትራት መፈረሙ ይታወቃል። አሁን ግን አርሰናልና ሼሽኮ በግል ጉዳዮች ዙሪያ ከስምምነት ደርሷል የሚል ነገርም ቢልድ መረጃን አንስቷል። አሁን የቀረው አርሰናል ከአርቢ ላይብዚሽ ጋር የተጫዋቹን የዝውር ሂሳብ በተመለከተ ነው ብሏል። ለዚህ ደግሞ ቢልድ ምን ያነሳል? በቀጣዮቹ ጥቂት ቀናት አርሰናል በእርግጠኝነት አልተናገረም። ቢልድ ግን ከ68 ነጥብ 5 ሚሊዮን ፓውንድ እስከ 85 ነጥብ 5 ሚሊዮን ፓውንድ የሚደርስ ገንዘብ ይዞ እንግዲህ የአርቤ ላይፕዚግን በሩን አንኳኳ ተብሏል። አርሰናሎች ሙሉ ለሙሉ ከስምምነት እንደሚደርሱ ተማምነዋል የሚል ነገርን ያነሳልና እንደውም የቅድመ ውድድር ዝግጅታቸውን በሚቀጥለው ወር ሲጀምሩ የቡድኑ አካል ሆኖ ከመጀመሪያ ጀምሮ እንዲሳተፍ ይፈልጋሉ የሚል ነገርን አንስተዋል። ከኤሲ ሚላን፣ ከኒውካስል እንደዚሁም ደግሞ ሆንግ ኮንግ ላይ ከቶተናም የሚያደርጉት ጨዋታ ይኖራልና እዛ ጨዋታ ላይ ይሄ ተጫዋች እንዲኖራቸው ፍላጎት አላቸው የሚል ነገር አለ። 2022 ላይ በ20.5 ሚሊዮን ፓውንድ ነበረ ሼሽኮ ፈርሞ የነበረው ከአርቤ ሳልዝቡርግ። አሁን እንግዲህ ሌላ ሁለት ሶስት እጥፍ ከፍ ባለ ገንዘብ ይህንን ክለብ ለቆ እንደሚወጣ ከወዲሁ እየተረጋገጠ ያለ ይመስላል። ደንበኛ ግብ አስቆጣሪ መሆኑን አሳይቷል። በሁለት ዓመት እንግዲህ በስልሳ አራት የሊግ ጨዋታዎች ሀያ ሰባት ጎሎችን አስቆጥሯል የሚል ቁጥር ተመልክቻለሁ። እና ይህ የሀያ ሁለት ዓመት ላይ ላለ ተጫዋች በደንብ ደግሞ ተጫዋቾችን በተናጠል ማሳደግ የሚችል የአሰልጣኝ ቡድን አባል ባለው አርቴታ ውስጥ የሚገባ ከሆነ የተሻለ ስኬትን ሊያመጣ እንደሚችል ያሳያል ብሏል። እንግዲህ የዚህ ተጫዋች ዝውውር ሁኔታና የአርሰናል የአጥቂ ፍላጎት ሁሌም አለ ገበያው ላይ እንግዲህ በደንብ እየተነሳ ነው። የትኛው መቋጫ ይኖረዋል የሚለውን ጉዳይ እንመለከታለን። ይህንን ይመስለናል። እንግዲህ ሉዊስ ኬሊ አዲስ ኮንትራት ሊፈርም ስለመቃረቡ አርሰናልን ካነሳ ከማጠቃለላችን በፊት ላንሳ ብዬ ነው። ሁለተኛው እንግዲህ አርሰናል ፈራሚ ይሆናል በኮንትራት ማራዘም ዙሪያ ተብሏል። ከገብርኤል ማጋሊሽ በኋላ እንግዲህ የሚቀሩ አሉ። በነገራችን ላይ ሪ ከዛ ውጪ ትሮሳል ከሱም ውጪ እንግዲህ ፓርቲ በጣም ጫፍ ላይ የደረሰ ኮንትራት ያላቸው ናቸው። ከዛ ውጭ ግን ሁለት ሁለት ዓመት ኮንትራት የቀራቸው ሳካ፣ ማርቲኔሊ እና ሳሊባ የሚጠበቁ ናቸው የሚል መረጃዎች ተያይዘው ወጥቷል። ከሉዊስ ኬሊ ጋር በተያዘ ግን ያው ከእናቱ ጋር ነበር አርሰናል በዝርዝር ጉዳዮች ላይ ሲወያዩ የቆየው። ይህም ጉዳይ በስተ መጨረሻ እንግዲህ መፍትሄ ስለማግኘቱ ነው የወጡ መረጃዎች የሚጠቁሙት። ለዛሬው እንግዲህ መረጃዎችን ማዕከል አድርገን ከትንታኔ ይልቅ አዲስ ነገሮችም በተለየ በተለይ መልኩ ባይኖሩበት እንደተሰሟቸው የመረጥናቸውን ጉዳዮች ወደ እናንተ አድርሰናል። በአካል አንተን አሰናበትኩ መልካም ጊዜ ብያለሁ። መልካም ጊዜ አድማጭ ተመልካቾች፣ ባባይ ሰላም ሁ መልካም ጊዜ ለንትን